የባርኪ እናት ሁሉንም ነገር አወቀች ባርኪ ጉድ ሆነ ባርኪ ከአዴ ጋር ምን እንዳላቸው ቲና ሁሉንም ነገር ዘርግፋ ነገረቻት ለባርኪ እናት የባርኪ እናት ተናዳ ባርኪና አዴ ምንድነው ያላቸው አሁኑን ቲና ንገሪኝ በማለት ቲናን አፋጠጠች አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም፣ ፍቅር፣ እዝነት አይለያችሁ እያልኩኝ ቤተሰቦቼ ሰራተኛዋ አደይ ክፍል መቶ ሰላሳ ሶስት ነው ይዤላችሁ የመጣሁት ማለት ነው። እንግዲህ እንደምታውቁት ሰራተኛ አደይ እንግዲህ እዴብና አደይ በፍቅር ክንፍ ብሏሉ ይሆንና እንደው ጠላታቸው በጣም በስተዋል ማለት ነው። መቼም አንድ ነገር ሲከሰት ጠላት ካልበዛበት አያምርምና ጠላት ደግሞ ሲበዛ ያስጠላል። ነገር ግን የሷስ በጣም ባሳ፣ በአንድ በኩል ቤዛ፣ በአንድ በኩል ቲና፣ በአንድ በኩል ፍቅር ማለት ነው። ይሄ ግን መጨረሻው እንደሚያምር አልጠራጠርም። ሆኖም ግን የዴፍና የአዴ ፍቅር ቀጥሏል። በመሀል በመሀልም ያው ወስዋሽ ቢበዛባቸው ማለት ነው። አሁን ደግሞ እንግዲህ ቲና አውቃ ዴፍና አፎን ባርኮት እና አዴ ሁለታቸው ምን እንዳላቸው በማለትም ስለ ስታወራ የባርኪም እናት ትሰማለች። ስለሱ ሁለታቸው ምንድነው ያላቸው በዚህ ነገር በማለትም ይሄ ደግሞ አስመልክቶ ባለፈው ለዓዴ አበባና ደብዳቤ ቤዛና ቲና ሊኮላት ነበር። በባርኮት አስመልክቶ ማለት ነው። ይሄን ደግሞ ዴቭ ስላወቀባት ሲላወቀባት በሱ ባርኪ ነው ብለሽ ለምንድነው ይሄን ነገር ያደረግሽ ብሎ ያፋጠጣት ያለ ነበር። የባርኪም እናት የሰማችሁ በዛን ሰዓት እንዴ፣ አዴና ባርኪ ምንድነው ያላችሁ? አሁኑን ካነገርሽኝ ብላ አንጠልጥላ ቤት ውስጥ አስገብታታለች። በዛን ሰዓት እንዴ፣ እትዬ እንደዛ አይደለም እኔ ላስረዳሽ ሲላትም፣ በፍጹም አሁኑ ዘርግፋ ካነገረችኝ መቼም አለቃትም ብላ ቲናን አስገብታ፣ ቲናም አው በማለትም እንግዲህ ተናግራለች። አሁንም ደግሞ አይደለም በማለትም ስትናገር ግራ ያጋባቻት።

አይደለም እሷ ስለ እሱ ነገር ምን እንደሆነ ነው ያስረዳችኝ እንጂ እሱና አዴ ምንም ነገር የላቸውም። በማለትም ሁለቱም ሸውዷት እሷን በመጨረሻ ውሸት ስለሆነ አ ምንም አይደለም በማለትም እንሷም ሸፋፍና እንትስል ካአሁን በኋላ እንደላይሽ ከዚህ ቤት ውጭልኝ በማለትም አባራታለች ማለት ነው። ቲና አዴ እና ዴቭን ለመለያየት እና ቤዛና እሷ ማይፈነቅሉት ማይሰሩት ነገር የለም ቤዛም ጋር ሄዳ አዴና እሷ አማቼም አልተለያየሁም ሁሉንም ነገር አውቆብኛል፣ በማለትም ሁለቱም እንግዲህ ይሄ ነገር አልተሳካም፣ ከአሁን በኋላ ሌላ ነገር ሞክርልኝ ብላም ለሷ ተነግራታለች። በዛን ሰዓትማ ትንሽ ወደድ ልብሻል ስትላት ምንድነው አምስት ሳንቲም አልሰጥሽም፣ ስለዚህ አሁኑን እንትን አርጊና ሁለቱን ለያይልኝ ስትላት እኔ የሰራልሻለው ነገር ግን ይወደድብሻል። ብር ካልሰጣሽ መቼም በነጻ አልሰራልሽም ስትላት እሺ ችግር የለም እጨምርልሽ አለው በማለትም ትነግራታለች። እንደምታውቂ እናቴ ታማሚኝ ነች እያለች በሄደችበት ቦታ ሁሉ ዳይመንድም ሳያት ሲያባራት እናቴ ታማብኝ ነው በእናቴ እንደዚህ ነው በማለትም እትዬም ስታያት እንደዛው ነው ማለት ነው። የቤዛ ተንኮንና ሴራ ማያልቀው ማለት ነው። እንግዲህ ፍቅርም አሁን ደግሞ ሮማንን ጠምዳ ይዛታለች እና የሮቲን ጃኬት ደብቃ ክፍሏ ላይ አስገብታ ሁለቱም ሲጫወቱ በአሁን ሰዓት ደግሞ ሮቲና ሮማን አንድ ላይ ስለሆኑ በማየት ስለተናደደች እሷ ክፍል በመግባት ከክፍሏ ጃኬቱን አውጥታ ሮማን ክፍል ወስታ መኝታ ክፍሏ አርገዋለች። ከመኝታን ክፍል ከትራሱ ኋላ አርጋው እንግዲህ ጃኬቱ የት ሄደ ተብሎ እንት ሲባል ብጥብጥ ይወጣል ብላ ያሰበች ሴትዮዋ እንግዲህ አልተሳካላትም። ከዛም በኋላ እንግዲህ እሮታ ልትወጣ ጃኬቴን፣ ልብሴን ፈልግልኝ በማለ ስትላት አረኔ የጥቤ ሁሉንም ከበት ውስጥ አስከብቻለሁ ብላ ተነግራታለች። በቃ ጋደኘ የደወለችልኝ ነው በቹከላ ነው። በቃ እንደዚህ ስትላት በቃ ታይ ስትላት እሷም ደግሞ አውቃ እንዴ ጃኬት እኔም ልብስ ጠፍቶብኛል ነው አብረን ይፈልግ ብላ እሮታን ተነግራታለች። አንቺ ደግሞ ማን ያንቺ ልብስ ይነካል? በማለትም ሮታ አንቺ ደግሞ አሁን እሱ ነሳበሽ ልጅቷን አትንኪያት በማለትም ስነግራት፣ አይ በቃ እንደዛ ከሆነማ የሷ ክፍል ይኖራል ባላት፣ ሄዳ ትፈልጋለች። ከዛም እሷም ሮማንም አልጋውን እያስተካከለች እያለች ይሄን ጃኬት ታገኘዋለች። እንዴ ይሄ ልብስ ማን አመጣው? ወደዚህ ማን መጣ? እያለች ብቻውን ያወራች ፍቅር ትገባለች። አንቺ አንቺ ሌባ ይሄን ለምን አመጣሽ? ይሄ የማን ነው ስትላት፣ የሮቲ ነዋ እና ለምን አመጣሽ አንቺ ሌባ በማለትም ነበር ወደ ሳሎን አንጠልጥላ ይዛ ትሄዳለች። ከዛም በኋላ ለእናትየና ለሮታ አሳይታ ምንድነው እያሉ ነበር የተፋጠጡት ማለት ነው እንግዲህ አዴና ዴፍ ቀጥሉ አሉ። ፍቅራቸው ካሁን በኋላ ምንም አይለያይንም በማለት ማለት ነው። ቤዛና እንግዲህ ቲና ደሞ ሴራቸውን፣ ተንኮላቸውን ቀጥሉ አሉ ማለት ነው። ኪንጎና እንግዲህ ቅምጥል ደሞ ሁለቱም ፍቅራቸው ጨምሯል። ኪንጎም ካሁን በኋላ ካንቺ አልለይሽም፣ ቃል ይገባሽ ይገባልሽ አለሁኝ ስለዚህ በቃ ከአሁን በኋላ አሳዝነኛለች ከሷም አልለይም፣ በማለትም እንግዲህ ለዳይመንድም ይነግረዋል ማለት ነው። እንደማያት ሊሊም ሳታቀው በባቡሬ በፍቅር ጠጥ ሳትላት ቀርም ከቤቱም ሲቀር በጣም የናፈቃት እሱም እንደዛው ልክ እንደናፈቃት ለእናትዮም እሷ እናትዮ በጣም ወዳታለች ማለት ነው። እንዴ አንቺ ከወደዳሽ ከወደሻትማ አማቼን አረግሻለሁ ሲላትም፣ እንዴት ተገኝቶ ነው መቼም አታገኝም፣ ካገኘሃትማ ጥሩ ነው ስትል አረማዘሯ እኔ አውቄ ነው ብሏት ነበር ባለፈው። እሱም ግን ሳያቅ ሳታስበው እንግዲህ በፍቅር ጠብ ብሎ ለመናገር ፈርቶ ነው እንጂ ባቡሬና እሷ ቢጋቡም ጥንዶች ይወጣላቸው ብለን እናስ እናስባለን ማለት ነው። አሹም ዳይመንድም እንግዲህ ሁለቱም ተገናኝቶ ሁለቱም እንግዲህ ሮማንን በሚያዩት ሰዓት አሹም ተረቱ ሌላ ነው ዳይመንድም ሌላ ነው ማለት ነው። ሁለቱም እንግዲህ ያልተገባቡበት ነገር ቢኖሩ በሮማን ነገር ነው እንጂ ሁለቱም ወንድማማቾች የሆኑ አድጎ ነበር። አሁንም ግን ይኖራሉ። ነገር ግን የሚለያያቸው እሱም ለአንድ ፍቅር ይዞኛል ብሎ አልገለጸላትም እሷም ደግሞ አልገለጸችለትም። ነገር ግን ከሮታ ጋር ስታየው በጣም ትቀና ነበር። አሁን ግን ሮታን ጠጋ ብዬ ሳገኛት ግን ሮታ ግን በጣም ጥሩ ሰው ነች ብላም ለሱ ነግረዋለች። ነገር ግን ሮታም ግን ድሮ ስትታይ በጣም ለሷ ጠላትና መጥፎ ትመስል ነበር። አሁን ግን በሁሉ ነገር ከፍቅር ጠላትነት፣ በሁሉ ነገር እየጠበቀቻት ትገኛለች። ፍቅርም ለተንኮሉና ለሴራ ስትሄድባት ከአሹም ጋር ተንኮል እና ሴራ ስታረግ እንግዲ በጣም ትናደዳለች። እንግዲህ ሮታ እና ሮማን አንድ ላይ የሮታ ክፍል ሄዶ ሁለቱም እንግዲህ ቪዲዮ እንሰራለን ብሎ እየደነሱ ያሉ እየሳቁ ያሉ ፍቅር ታያቸው አለች ተደብቃ። በዛን ሰዓትም ፍቅር ተናዳ እሳት ሊሳ። ከዛ በኋላ ደግሞ እትዬ መታ ስታያቸው ሁለቱም ይስቃሉ፣ ይደንሳሉ። በዛን ሰዓት እትየም ደስ ብሏት ትስቃለች። ከዛን ሰዓት ተናዳ ደግሞ ፍቅር እትዬ እንኳን መጣች በማለትም እናትዮ ስታያት ደስ ያላት፣ እናንተ ምንድነው የምሰሩት? በማለትም እንደሚናደድ አርጋ ተናዳ ስገለምጣቸው ሁለቱም ያቆያሉ። ከዛም በኋላ እንግዲህ ሮታ በጣም ማነች አፏን ሮማን በጣም ደንግጣ፣ እትዬ በጣም ይቅርታ ስትል፣ አይ አይ ልጄ እንደውስ እንዴት ነው የምታምሩት? ተጫወቱ እንደዚህ ችግር የለውም። ፍቅር እንደዚህ አይባልም እንዴ? እማዬ አንቺም ደሞ እንደዛት ያለሽ እንዴ እንዴ ፊት እየሰጠሻቸው ጭንቅላታችን ላይ እንደዚህ ውጥ እያሉ እንዴ የአዴን ዘመድ ደሞ አምጥተሽ አዴም እንደዚህ የነበረችው እን ጭንቅላታችን ላይ ወጥታ አሁን ደሞ እችንም ትጨምርብናለሽ ወይ በማለትም እሷንም እንደዚህ እንደ አዴ ጥምድ አድርጋ ይዛታለች። በይ አንቺ እንደነሱ ሆነሽ ምትጫወቺ ከሆነ ከነሱ ጋር ምትጨመሪ ከሆነ ተጨመሪ ተጨመሪና ሳቂና ተጫወች ካልሆነ ግን እንዳትረብሻቸው፣ ከዚህ ክፍል ውጭላቸው። በማለትም እሷም እንግዲህ ሮማን በጣም ደንግጣ ነበር። እንደዚህ ደስ አላት ማለት ነው። አየሻ እማዬ እኮ ምንም አትልም፣ በጣም ነው ደስ የሚላት። በማለትም ሮታ ስትነግራት እኔ እኮ በጣም ፈርቼ ነበር፣ ደንግጬ ነበር ስትላት፣ አትፍሪ ስትላት፣ እንግዲህ እንደዛ ብላ ለሷም ነግራታለች ማለት ነው። ባለፈውም ሻንጣ ሙሉ ልብሷን ሰጥታት ነበር። ፍቅር ግን ይሄን ጃኬት እሷ ሰረቀችው ልትል ክፍሏ ወስታ አስቀምጣ ከዛ በኋላ ግን አልተሳካላትም። ለፍቅርም ይሄን ጃኬት ማን እንዳመጣው ይሁን ማን ይባል ይሁን አልታወቀም። ሁሉም የተፋጠጡ ያሉ ነበር። ቪዲዮ እያለቀው እንግዲህ ቤተሰብ ቪዲዮን ላይክ የረጋችሁ። ወሰላሙ አሌይኩም